አረ ዘንድሮ የምመጣብን ያጀማአ ዘንድሮ ሳውዲ አረቢያ ቀውጥ መጥተዋል። ያጀማአ ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ ሰናላ ጓደኞች ሰላም ብያለሁ። ለቤትም አዳድስ ናችሁ፣ እንደተለመደው ላይክ እና ሰብስክራይብ አድርጉ። ዛሬ የምልላችሁ ነው ማለት ነው እና ዛሬ የመጣሁባችሁ መካ ውስጥ ያላችሁ ማለት ነው፣ ውድ ጓደኞቼ፣ መካ ውስጥ ያላችሁ ተጠንቀቁ ማለት ነው። ቀውጤ ሆኗል ማለት ነው። ቀውጤ ቀውጤ፣ ብድ ብድ ብለዋል ማለት ነው። ዘንድሮ መካ ውስጥ ያለን እንግዲህ አላ ያውጣን ማለት ነው። አላ ዝግር ግር አላ ያውጣን እላችኋለሁ የኔ ውዶች። በጣም ቀውጢ ላይ ነው ያለው መካ ውስጥ ያለው ፈስት ሁሉ በራጭ በያረቤት እየገቡ እየወጡ ነው ነው የሚሉት እንግዲህ ያው እስር ቤት መግባቱ ነው እንጂ አገር መግባቱ ጥሩ ነው ግን እስር ቤት በግል ሀገራችንም ጥሩ ሁኔታ ላይ አይደለም ያለው። በዚህ ሰዓት ትንሽ ይደብራል ማለት ነው። አገር መግባቱ እኛ አረብ ሀገር ለቆየ ነው እንኳን ምንም ያው ነው ግን አዳዲስ የመጡት ልጆች አለ ያውጣን ለሁላችንም። እና ተጠንቀቁላቸው ለውጆቼ የውጭ ዜጋ ነው አሉ የውጭ ዜጋ ፖሊስ አንድ ሰው ትርግም አሉ አርጎ በጠቂ ሁላ እንዳለ ልክስክስ ብሏል ማለት ነው። በፖሊስ ቂሄው በቃ ዘህማው ምንድ ነው ፖሊስ ብቻ ነው እንጂ ሌላ ሰው የለም። አካሮቦች ፈራሉ ውጭ አይወጡም። ትናንትና ሰዎች ወጭ ወጣው ነበር ያጅራቸው ልጆቿን ሴትየቷ ልጅቷን ይዛ ነበር ያወጣቸው። ከዛ ሶስት ልጆች ነው ያወጣ መኪና ውስጥ ነው የእሷን የሷን ማሳየች ሳይች የልጆችሽን ተኋላ ያሉት ልጆች አንጫሏት። ከዚህ በኋላ ያሉትን ልጆቿን አንዲቱ አላት፣ ሌሎች ደግሞ አላቸው ግን ይዘው አልሄዱም። የአንዲቱን አሳየች። የነዚህ ሁለቱ ትንንሽ ናቸው። ቆቢ ጃጅቧቹ በስልክ ብታሳይ በስልክ አይሆንም፣ አንጭ ዋናውን ዝም ብለሽ አንጭ እንጂ አለበለዚያ በስልክ አይሆንም። ከዛ እንዲህ በኋላ እገዱን አለች፣ እገዱን አንጫት፣ አንጭ አለበዛት። ተጅሞ ሊቤትሽ ወደ የምከጅበት አከጅም አሉኝ አለች ከዚያ በመጨረሻ ምን አረኩኝ አለች ቴት ላንጣለች ከዚያ በመጨረሻ አንዱ ፖሊስ መጥቶ እሱ ደሞ ዞሱ ኡድያ ነው አይ ካላስ እነዚህ ትንንሽ ናቸው የሷን እና የዚህችን እንደታየ ይበቃል ላሳልፍ ሲለው አሳለፈን እና ቀውጢ ነው ራሱ አረቦች እየፈሩ ነው ማለት ነው ውጪ ለማውጣት ስለዚህ እናንተም እታጠንቀቁ ነው የምላችሁ ውዶቼ በጣም ምን ግርም ማረገ ማለት ነው እንዴ! ይሄን ያህል ይሄን ያህል እኛ አረብ ሀገር ኖረናል፣ ግን ድሮ አለ ፈስትሽ ተውጭ ሀገር ዜጋ እንጥሶ ነው እኮ የመስሪ ናቸው ያሉ መስሪዎች። ባለፈው የመስሪ ሰው ብዙ ሰው ስለሞተ ሀጅ መቶ ዘንድሮም ህዝቤ መካ መቶ አይሞትም። የውጭ ዜጋው አውጣ ብሎ ስለታዘዘበት ያንን ትእዛዝ ሊያደርስ ነው አሉ የዚህ ሀገር መንግስት። ስለዚህ የህዝቤ እዚህ ያኔ ሱዑዲ ያለው መካ ውስጥ ያለው ፖሊስ ማውጣት አይችልም። አንተ ታንጣ ብለውት ታውጭ ዜጋ እንጥተው ነው አሉ ወላችሁ። አለ ውዶቼ፣ እና ተጠንቀቁ። ምን ይሉ ተነሱ፣ ልቅሷቸው ጀመሩ እናተጠንቀቁ ማለት ነው። መጠንቀቅ ያስፈልገናል። አላህ ሁሉንም ከይር ያርግልን ነው የሚባለው። ወደች እኔ ግርም ምን ያደረገ ማለት ነው። አረቤት እየሰበሩ ነው ብለዋል። ትናንትና አይታችሁ ተሆነ ቲክቶክ ላይ እንዳለ አንዱ ሚሲዎች እስር ቤት ጥቅ ብለዋል ማለት ነው። የአንዱ ሚሲ ዜጋ ነው በጣም የተያዘው። አንዱ ሚሲ ዜጋ አይታችሁ ተሆነ ጀመሩ እንግዲህ ይህ እየተተነሳች አፋ ዝም አይልም፣ ቤቱም ያለቅሳል። ስብሃንአላህ፣ እሷ ስትመጣ ማለት ነው ቤቱ ራሱ። እንኳን ልጆች እና ተጠንቀቁ ይልላችሁ ነው የመጣሁት። ወዶቼ፣ አብላህ ተዝህም ያውጣንላችሁ፣ ሀገራችንንም ሰላም ያርግልን። እኔ እንጃ አገር መግባት እኮ ጥሩ ነው። እንደምታዩት በየክልሉ ያለው ንቁርቁር ነው። ሀገርም ገብቶ እ የሚባልበት ስርፋ የለ። አዱንያ ከባድ ነው ወላሂ። እኛ በእኛ ዘመን በመጨረሻችን ሽብር ላይ ነው ያለ። ነው በስ አልሐምዱሊላ ሁሉም ለኸይሩ ነው። ሀገራችን ሰላም ያርግልን። ወላ የሰው ሀገር የሰው ሀገር ነው። ግን ሀገራችን ሰላም ቢሆንልን አሪፍ ነበር። ያው የሀገሩ ሰላም ማጣቱ በቃ ይሄ ነው እንጂ ትንሽ የሚያስጨንቀው ማለት ነው። እና ለሁሉም ነገር ለኸይር ነው። ውድ ጓደኞቼ ለቤት ማለ አዲስ ናናቸው ሳመስከራ ያርጉልኝ ላይክ በአዳዲስ ነገሮች እንመጣለን። እንግዲህ እኛ እንኳን አገር ልንገባ ትንሽ ቀን ነበር የቀረን፣ ግን አገር ገብተን የምንደሳበት ጊዜ የለንም። እንደምታዩት ነው ሀገራችን። አልሀምዱሊላህ ለሁሉም ለበጎ ነው። እና እንጂ እዚህ ቤት ወፎች ያለቅሳሉ፣ ሰዎች አለቅሳሉ። የእኔ ጭንቅላትማ ምን ያህል እንዲሆን አላውቅም። ሀገር ሰላሙን ሀገሬ ትገባ ጭንቅላቴን እንገራጅ ነው የማስገባው። ወላሂ የኔ ጭንቅላት ምን አይነት ከባድ እንደሆነ አላውቅም። ይሄን ሁላ ጫጫታ ተሸክሞ መኖሩ የምታውስ ግን መረጥቶ ፊቱ ማተለም እንግዲህ አሁን እና ለማንኛውም፣ ሁሉም ነገር ለበጎ የኔ ውዶች፣ ሁሉም ከይር ነው። እንግዲህ ተኋላ ያለው ልብ እያያችሁ ነው። ነገ ትምህርት ነው። ይሄ ጉልበት ታጥቦታ ነው እንደዚህ ነው በቃ ሁል ጊዜ ታጥቦታ ተሰጠ። አንድ ቀን ተዋለ አልዘልቀውም። ተዋለ ያለውን መክዘና እንደመኪና እኮ ይሆናል። እና ሁሉም ለበጎ ነው። የእኔ ውድዎች፣ ሰላም ሆኑልኝ። ላይክ እያደረጋችሁ አበረታቱን። ሰብስክራይብ ስታርኩ፣ ለምን ነው ሰብስክራይብ የማታረጉም? ግን አሁን በቃ የእነ ሰይዲ ፊዱ የእነ ሱመያ ፊዱ

እኔ እንኳን ሀገር የገባለሁ እያልኩ ነበረ። እናኔ እንኳን ሀገር የገባለሁ ብዬ እያሰብኩ ነበረ። እንግዲህ ሀገር የገብቼም ደግሞ ሀገር ሰላም እስከሚሆንልን ድረስ እንትን ነው ማለት ነው ወዶች። እና ላይክ አድርጉ፣ ሳምስክራ ያድርጉልን እስኪ እስኪ አሁን አዙረን ሰግዴን ነው እንዳለው ቤተሰብ አድርገው መካ መካ መካ እያሉ ነው እንግዲህ አለን አውጣን ማለት ነው ውዶች። እነ ሰላም ሁኑልን፣ ሰላማችሁ ይብዛልኝ እላለሁ ውዶች። ሳምስክራ ያድርጉ፣ ላይክ አድርጉ። ሶላት ሰግጄ ነው አሁን ሶላት ሰግዴን ቁጭ ብለን ይህን አክባሪ የሰማ ነው ማለት ነው። ለዛ መካ ላሉት ጓደኞቼ ደግሞ ያልሰሙት አሉ ብዬ ነበረ። የሰማም አለ ማለት ነው። ግን በነገራችን ላይ መካ ውስጥ ብዙ ቦታ ሳይሆን እዚሁ ሐረም አካባቢ ነው። ጀበል ኑር ሸራኤ ወጂ የት ነው የሚሉት?

እዚህ መካ ዙሪያ ያለውን ግን እዚህ ቦታ ያለውን አሁን የጠቀስኩላችሁን አካባቢ ነው በጣም እያያዙ ያሉ ማለት ነው። እና ተጠንቀቁላለ ወዶቼ ተተጠናቀቁ አለ ሀገር ያወጣናል እና በተረፈ ሰላም ሆኑልኝ።